ጤና አስጥልኝ አማን ፍስሐፅዮን እባላለሁ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ ነኝ። የኢቢኤስ ቴሌቪዥን ለ15 ዓመታት በኢትዮጵያ ምድር ፕሮግራሞች ሲያሰራጭ ቆይተዋል። እነዚህ አስተማሪ የሆኑ ፕሮግራሞች፣ ማህበራዊ የሆኑ ፕሮግራሞች፣ ዜና እንዲሁም መዝናኛ ፕሮግራሞች ሲያስተላልፍ የቆየ ጣቢያ ነው። ከነዚህ ፕሮግራሞች አንዱ እሁድ በኢቢኤስ የሚባል ፕሮግራም አለን። እሁድ በኢቢኤስ ፕሮግራም ማለት ከእለቱ ስምንት ሰዓት እሁድ እለት ጀምሮ እስከ ማታ ሶስት ሰዓት ድረስ አንዳን የሚያልፍበት የሚጨርስ ፕሮግራም ሆኖ እዚያ ውስጥ ሀያ ሁለት ሴግመንቶች አሉ። ከሀያ ሁለቱ ሴግመንቶች አንዱ በጣም ብዙ የሰራንበት ለሶስት ዓመታት ሳናቋርጥ ለህብረተሰቡ ስናቀርብ የቆየ ነው። አዲስ ምዕራፍ የሚባል ፕሮግራም አለን እና አዲስ ምዕራፍ ዓላማው በጣም የተቸገሩ ወገኖቻችን ጎዳና ላይም ሊወድቁ የተዘጋጁም ወድቀውም ያሉ ወገኖቻችንን ብናስነሳቸው ሊነሱ ይችላሉ፣ ራሳቸውን ችለው ሊሄዱ ይችላሉ የሚል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 የታሪኳ ይዘት በጣም ከባድ የሆነ ጥቃት ደርሶባት ልጅ ከዛ ጥቃት እንዳፈራች ያንንም ልጅ ለማሳደግ ጎዳና ላይ እንደወጣች ተቸግራ እንደሆነ እና ልዩ ተቋማት ልዩ ልዩ የሆኑ ተቋማት እየረዷት እንደሆኑ አሁን ግን በቂ እንዳልሆነ በደንብ ተረድታ ወደ ሕይወቷን ለመቀየር እንደፈለገች ያንን መስፈርት የሚያሟሉ መረጃዎች ለጣቢያችን ቀርበዋል፣ አቅርባለች። እሷ ራሷ እንግዲህ የጋዜጠኛ ሙያ እዚህ ላይ ጉድለት የነበረው ምንድን ነው? የትን የተጠቃሹ እዛ ጥቃት በነበረበት ሰዓት እንደዚህ አይነት ታሪክ ነበረ ወይ? ቦታውስ ላይ ያሉ ምስክሮች አሉ ወይ? ጥቃት እንደነበረ፣ ሁለተኛ ቤተሰብስ አለሽ ወይ ብላብ ስትጠይቅ የለኝም ብላለች። ኦኬ ባይ ዘ ዌይ ያ ተጠይቃ ቤተሰብ የለኝም ብቻዬን ነው የምኖረው ብላለች። መጠየቅ ያለባቸው ከጀርባ ን የትምህርት ቤት መረጃ፣ የት እንደ ተማርሽ የሚሉትን መረጃዎች በሙሉ አግባብ ሳያሟሉ ይህንን ስቶሪ ለመስራት ተዘጋጅተዋል። ይሄ ጉድለት አለ። በቃ በጣቢያችን አሁን ልንቀበለው የምንችለው ትልቁ ጉድለት በሙያው ላይ ማሟላት የነበረበት ጉድለት ትልቁ ይሄ ነው። ከዚህ በኋላ ስቶሪው እንግዲህ ለቀረጻ ይመጣል። የውጭ ቀረጻ ቡክ ይደረጋል። ቡክ የተደረገው የውጭ ቀረጻ አርፍበታለሁ፣ አሁን ያለሁበት ቦታ ተብሎ አንድ ወር ብቻ ነው ያለሁት ከዛ በኋላ መውጣት አለብኝ የምትልበት ቦታ ተኪዶ ተቀርጿል። አንድ ፍራሽ ያለበት ምግብ የሚሰራበት ቦታ ሂደው ቀርጸዋል። እንደገና ደግሞ የስቱዲዮ ታይም ተደርጎ ያው አዲስ ምዕራፍ ልጅቷ ራሷ ስቱዲዮ ውስጥ መታ የራሷን ታሪክ መመስከር አለባት። ያንንም እስኬጁዋል ተደርጎ እንድትመሰክር ከጋዜጠኞቻችን አቅራቢዎች ናቸው ባይተው፣ እነዚህ ስቶሪ በሞላ ተቀናጅቶ ይመጣና ይሄ ስቶሪ ሲባሉ ጥያቄዎች መጠየቅ ያለባቸው ምንድን ነው ተብለው ተወያይተው ጠይቀው እነሱ ናቸው፣ ከዛ በኋላ ለፓብሊክ ያንን ስቶሪ የሚያወጡት እና ይሄን ይሄን ፕሮሰስ ተኪዷል። ከዛም በላይ ደግሞ እንደ ማሳያ ዶክመንተሪ ድራማታይዝ የተደረገ የማሳያ ኮንቴንትም ተሰርቷል። ማለት እንዴት ያንን ችግሯን ስታልፍበት የሚያሳይ እንግዲህ ይህ ሁሉ ለፓብሊክ የተለቀቀ ነው። እነዚህ ሁሉ ተቀናጅተው መጥተው ፕሮግራሙ ተሰርቶ መተላለፍ የነበረበት ያለፈው ሳምንት ነው። ይሄኛው ሳምንት ይሄኛው ሳምንት ሳይሆን የበፊቱ ሳምንት ነበር ግን ይሄ ሁሉ አልቆ ለብሮድካስት ሬዲ ነው ሲባል፣ ልጅቷ አይ ይሄን ሳምንት እለፉ፣ የሚቀጥለው ሳምንት ይደረግልኝ ለምን ይህን ሳምንት አይተላለፍ አልሽም ብሎ ሲጠይቃት፣ አይ ወደ አገር ቤት ሄጄ መውረስ ያለብኝ ንብረት ስላለ ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ትነግረዋለች። አሁን እኛ ምንድን ነው እነዚህ ስቶሪዎች ባይ ወይ መታወቅ ያለበት በግለሰቡ ኮንሴንት ነው የምንሰራው። ይህንን ኮንሴንት አስፈርመን ለመቀረጽም፣ ለመተላለፍ መብቱን ሰጥቻችኋለሁ የሚል ኮንሴንት ከፈረሙ በኋላ ከዛ በኋላ ነው ወደ ቀረጻ የምንገባው። ግን የራሳቸው ታሪክ ስለሆነ የራሳቸው ታሪክ ስለሆነ አታስተላልፉ ሲሉን ካስተላለፍ ነው ሊከሱን ይችላሉ። እና ያንን ሪስፔክት አድርገን የሚቀጥለው ሳምንት ማለት ይሄን አሁን ያለፈው ሳምንት ይሄ ፕሮግራም እንዲተላለፍ ይደረጋል። ከተላለፈ በኋላ ልጅቷ በአንድ ሰዓቱ ነው በሁለት ሰዓት ውስጥ ትደውልና፣ ለዳይሬክተሩ እኡ አውርዱልኝ፣ ሊገሉኝ ነው። እነ ማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ። ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። አሁን በኮንሰንት ስለሆነ እዚህ ላይ ምን ትለናለች? ባለቤቴ አሁን ፈርዘር ልንሄድ እንችል ነበር። ኦልሬዲ ተቀርጸሻል፣ ወደ ላይ ተላልፏል ብለን ልንይዘው እንችል ነበር፣ ግን ባለቤቴ ብላ አንድ ትልቅ ኮስሽን ማርክ ታስነሳለች። ባለቤቷ የሚቀርብና አውርዱልኝ ይላል። ይህን ስንሰማ ይሄ ስቶሪ ትክክል አይደለም። ባለቤት የለኝም ብላ ነበረች። ልጅ ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን እንዲወርድ ይደረጋል። ከዛ እኛ ወደ ኢንቨስቲጌሽን እንገባለን። አሁን እዚህ ላይ ፋክት ቼክ ሲደረግ እቺ ልጅ የሁለት ዓመት ልጅ ነው ያላት ጥቃት ደረሰብኝ የምትለው ዓመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። ይህም አሁን ከሙያዊ ጉድለት ጋር የተያያዘ ነው። ሁለተኛ እንደገና ፈርዘር ሲታይ የቤተሰብም አላት እቺ ልጅ ቤተሰብ ያላት ልጅ ነች። እና እየተተረተረ ሲመጣ እሷ የቀረበችበት አንግልና እውነቱ ፋክት እሷ ያለችበት የኑሮ አኗኗር አንድ አይነት አይደለም። ይሄ እንዲጣራ በጥዋት በሰኞ ቲም ተዋቅሮ ይጣራ፣ እንዴት ነው እነዚህ ፕሮሰስ የተኬደበት የሚለውን በምንሄድበት ሰዓት አደ ሴም ታይም ደግሞ የፌዴራል ፖሊስ ሌሎችም የደህንነት አካላት ኢንቨስቲጌቲቭ ፕሮሰስ ውስጥ ገብተዋል። እኛንም ራሱ መጥተው ጥያቄዎች ይጠይቁናል። በቃ ነገሩ ራሱ አየህ ወደ ሌላ አቅጣጫ ሄዷል ፕሮግራሙ ራሱ የተሰራበትን ዓላማ ስቶ ኦኬ፣ ወደ ምን ሂዷል? ህዝብን የማጋጨት የድሮ የነበረ ታሪክ ቀስቅሶ ዩኒቨርሲቲዎችን ስም ራሱ እየተጠቀሰ በሶሻል ሚዲያ እነዚህ ልጆች ተገኙ የማለት ከዛ በቃ ሀይለኛ አኔሴሰሪ የሆነ ከታሪኩ እኛ ካሰብነው ታሪክ ውጭ ሌላ ሱዶ ታሪክ ይዞ አደባባይ ላይ ሌላ በቃ ሶሻል ሚዲያው ላይ ልዩ የሆነ ኢንጌጅመንት ውስጥ ገብቷል። ይሄ እኛንም እንደ ተቋም አስደነግጦናል፣ እና በጣም ብዙ እየተረተርን ስንሄድ ፋክት ቼክ ስናደርግ እዛ ላይ የተተላለፈውና በኢሞሽን ልጅቷ የተናገረችው የኢትዮጵያን ሕዝብ በሞላ ያስለቀሰችበት ታሪክ እየተተረተረ ሲመጣ ወደ ውሸት እየሆነ መምጣቱን መረዳት ጀመርን። አሁንችን ልጅ እንዴት እናገኛት? ስልክ ሲደወል ስልኳን አታነሳም፣ ከከተማ ወጥታለች። ስትደውልም መጀመሪያ ከተማ ውጭ ነኝ ብላ ነው የምትናገረው። ስለዚህ አሁን ተመልሰን ወደ ፋክት ቼክ ስንሄድ ስትቀረጽ የተናገረቻቸው ስሞች ነበሩ፣ እኛ ራሳችን ያወጣናቸው ማለት ነው። እዚህ ትምህርት ቤት ተምር ያለው የሚባለ እሱን ፋክት ቼክ ማድረግ ስላልቻሉ አውጡት ስሙን ብለናል። ግን የተማረችበት ቦታ ደግሞ ጭራሽ ከዛ የራቀ መሆኑን አስተዋል። የተማረችበት ሀዋሳ ነው ይለናል። ይህንንም ደግሞ መረጃ የምናገኘው ከኦንላይንም ይወጣል። እኛም ስንጠይቅ እነዚህ መረጃዎች ፋክታቸው እውነት እየሆኑ ይመጣሉ። ሁለተኛ ቤት አለኝ ብላ የነገረችን ቦታ አንድ ወር ነው በቃ፣ እሱንም እራሱ ፓኬት አድርጋ የለም፣ ሂደን ስንፈልግ በቃ የለችም፣ ቁጭ ለአንድ ወር ነው የተከራየችው፣ የለችም። ስለዚህ እኛ በዛ ፕሮግራም ውስጥ እንዳያችሁት አንድ ዓመት ሙሉ እንከፍልልሻለን ብለናል ክራይ። ሁለተኛ የስድስት ወር አዝቤዛ እንሰጥሻለን ብለናታል። በአደባባይ ላይ ይህ የምናቀርበው ዋሽንግ ማሽን ደግሞ ሰርተሽ ይህን ልጅ እንድታሳድጊ እንዲረዳ የገቢ መንጭሽ እንዲሆን ብለን አስተካክለን ይህንን የምትወስድበትንም ራሱ መስፈርት በሞላ ትታች ልጅ ጠፍታለች። ይሄ አሁን እኛን ፓኒክ አደረገን። ለምን እንደዚህ አይተናናቅም። እቃችሁን ውሰዱ ሳይባሉ ሳይሆን ብለናቸው ሳይሆን ቁመው ነው እኛን የሚቀበሉ እና ይሄ በጣም በቃ አደጋ እንዳለው ስቶሪው እየተረዳን ወደ ፋክት ቼክ በምናደርግበት ሰዓት ኦልሬዲ የፌዴራል ፖሊስ ስራ ውስጥ ገብቷል። የውስጣዊ እኛ ስራችንን ከመስራታችን በፊት መረጃዎችን እኛንም ራሱ ምስክር እንድንሰጥ ያለንን የአሰራር ዜቤም ሆነ የምናውቀውን ነገሮች በሞላ ተጠርተን በስራ ላይ የሚገኙት ገባታ ላይ ያሉት በሞላ ተጠርተው ኢንቨስቲጌሽን ፕሮሰስ ውስጥ ገብተዋል። እዚህ ከዚህ በኋላ ፋክቶቹን እኛ ከዚህ ልንወስድ የምንችለው ከሚያጣራው አካል አደለ፣ ልክ ነው አደለ። በዚህ ላይ ያህንን ሙሉ በሙሉ አሁን ትናንትና በወጣ ዶክመንተሪ ብዙ ነገሮች አይተናል። በጣም ብዙ ነገሮች አይተናል። ፕሮግራሙ ራሱ የተቀናጀ እንደሆነ፣ ትረካ እንደሆነ፣ ልጅቷ ራሷ ድናይ እንዳደረገች፣ ይህንን አልሆንኩም እንዳለች እና ምንድነው በቃ እንደ እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳት ነው ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። ለዚህ ፕሮሚስ የምንገባው እውነቱን ተጣርቶ መጨረሻ ላይ ሲያልቅ ለህብረተሰባችን በደንብ አድርገን እኛንም የሚጎዳ ቢሆን እውነቱን እናወጣዋለን። አሁንም እንደዚህ ስል እኛን አልጎዳንም ማለት አይደለም። አስራ አምስት ዓመት የገነባነውን ሬፑቴሽን እነዚህ የተቀናጁ ኃይሎች በአንድ ሴግመንት ጥያቄ ላይ ያስገብተውታል። ወደ እውነታው ስንመጣ በጣም የተቀናጀ ኃይል ነው ይህንን ፕሮግራም የሰራው ብለን አምነናል አምናናል። የኛንም ልጆች እዚህ ውስጥ ኦኬ አሁን እንደምናየው ኢንቫልቭ እንዲያደርጉም አድርጎታል። በምን መንገድ ኢንቫልቭ አደረጉ የሚለውን እኛ እናቆም፣ ግን ይሄ የተቀናጀ ኦኬ የተቀናጀ ትርከቱ ነው የቀረበው። እየላጥነው ስንመጣ ውሸት እንደሆነ ልጅቷ ራሷ እየተናገረች ነች ያለች። እንደ ጣቢያ ኢሜጃችንን ይሄ በጣም እንግዲህ ጎድቶታል። ሞራላችንንም ሞራላችንም ትንሽ አንገጫጭቶታል። በጣም ብዙ ልጆቻችን ናቸው ቤት ውስጥ ትልቅ ፖዚሽን ያላቸው ልጆች አሁንም ዲቴን ተደርገው ጥያቄ ላይ ናቸው ያሉት እና እየሰማንም ያለነው በዶክመንተሪውም እራሱ አስደንጋጭ የሆኑ መረጃዎች በእኛ ልጆች ላይ ስናይ ቆይተናል። ይህ እንደ ተቋም በጣም ይጎዳናል፣ ጎድቶናል። ሁለተኛ ውሸት ታሪክ ለኅብረተሰብ እንዲደርስ ስለታለልን እኛም አስተላልፈን ወደ ኅብረተሰቡ ስላቀረብን በጣም በዚህ ፕሮግራም ስፔሻሊ በአዲስ ምዕራፍ ላይ እምነት ሊታጣ ይችላል። ምክንያቱም ህብረተሰብ ራሱ ይረዳቸዋል እነዚህን ግለሰቦች እና ይሄ ከዚህም አልፎ ቤዚክ የሆኑ የጋዜጠኛ ሙያዎች ራሱ ሲተላለፉ፣ ከኤዲቶሪያል ፖሊሲያችንም ሲወጡ ኮንትሮል ያደረግንበትም መካኒዝም ጥያቄ ላይ ገብቷል። እሱንም ወደፊት እንዴት ነው የሚል እንዴት ነው የኢቢኤስ ፕሮግራሞች የሚለውን ሊጎዳብን ይችላል። እዚህ እኛ በፍጥነት አሁን ስራ ላይ ያለነው እነዚህን ክፍተቶች ዘግተን ከዚህ በኋላ ምንም አይነት ስህተት እንዳይኖሩ የማድረግ ዘመቻ ላይ ነው የምንገባው ያለ ነው። በዚህም ፍጥነት ምንድን ነው አዲስ ምዕራፍን አናቆመውም አቆም ነው ማለት እኛ እች ልጅ አሸነፈችን፣ ህብረተሰቡን አሸነፈች። የብዙ ሰውን የረዳንበትን ለሶስት ዓመት መቶ ሰባ ሰውን ረድተን ያቆምንበትን ፕሮግራም እንደገና እንቀጥላለን ብለን ለአመታት እስከምንኖር ድረስ አይቆምም የተባለ ፕሮግራምን በዚች ልጅ ትርከትና እኛ ጋር ባሉ የስራ ባልደረቦች ድክመት ፕሮግራሙን አናቋርጠው። ይበልጥ እኛ የምንሰጠውን እየሰጠን ህዝቡ ህብረተሰቡ የሚሳተፍበትን ትንሽ ለጊዜው ልንቀንሰው እንችላለን፣ ግን እውነት የሆኑ ታሪኮችን እየተጠቀምን ህብረተሰቡን ይሄ ፕሮግራም ለእኛ ብቻ ሳይሆን እነሱ ራሳቸው እንዴት ወገኔን እረዳለሁ የሚለውን ኤግዛምፕል ለመቀጠል በምንም አይነት ወደኋላ አንልም። ከዚህ ሌላ ግን አሁን የፌዴራል ፖሊስም ይሁን ሌሎችም አካላት እየሄዱበት ያሉት የማጣራት እንደገና በዚህ ትልቅ እንግዲህ ህብረተሰብ ጋር ሊያደርስ የሚችል ውዥንብር ፈጥሮ አገርን ራሱ ሊያቃጥል የሚችል ኢሹ በማስተዋልም ሆነ ባለማስተዋልም ለሄዱበት እና ይሄንን ደግሞ ሲያደርጉ ከሌላ አካል ጋር ለጥቅም አድርገው ለጥቅሙ ነው የሰሩ የኛ አባላት ካሉ እኛም ራሳችን አስተዳደራዊ ዲሲዥን እናደርጋለን። እንደገና ደግሞ መረጃ መስጠት ያለብን በሞላ መረጃ ለመስጠት ዝግጁ ነን። ይህን ስናደርግ ብቻ ነው ለሁሉም እኛ ቤት ውስጥ ላሉት አስተማሪ ልመሆን የምንችለው ለሌላው ሚዲያ አገር ውስጥ ላለ ነው ሚዲያዎች አስተማሪ የሚሆን ተምሳሌት ሆነን ልንቀርብ የምንችለው እና ያለኝ አሁን ኢቭን ለሌሎች ሚዲያዎችም ና የስራ በስራው ላይ ላላችሁ፣ የጋዜጠኛ ሙያ ውስጥ ላላችሁ ወንድሞቼም ሆነ እህቶቼ ስራችሁን በአግባቡ ሰርታችሁ ለኅብረተሰብ የምታቀርቡትን መረጃ ሙሉ በሙሉ ከጀርባ ያለውን መረጃ አጣርታችሁ እንድታቀርቡ እማጸናለሁ። እንደኛ እንዳትሳሳቱ። ምክንያቱም አንድ እንደዚህ ትንሽ የታሰበ ታሪክ አገር ሊያጠፋ ይችላል ግለሰቦች ሊጋደሉበት ይችላሉ። ህብረተሰብ ሊጋደሉበት ይችላል። እና ይሄ ዳግም እኛ ጋር እንዳይሆን ቃል በማኔጅመንት ሌቭል ሁላችንም ገብተናል። እንደ አገርም ደግሞ ሁላችንም ሚዲያዎች ደግሞ በጣም ተጠቅቀ እንድንሰራ እማጸናለሁ፣ እና አመሰግናለሁ። ለተመልካቾቻችንም ሆነ ከእኛ ጋር ላሉት ሁሉም በጣም በጣም በጣም ይቅርታ የሚል መልእክት ከእኔም ከኢቢኤስም አስተላልፋለሁ።